ሰላም ጤና ይስጥልን ባላችሁበት ሁሉ ሰላማችሁ መዳረሻ በሙሉ የምትገኙ የቻናላችን ቤተሰቦች ለዕለቱ የተዘጋጁ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ጊሳ ከተማ ከመከላከያ እጅ ነጻ ወጣለች መከላከያም ሙሉ ለሙሉ ከከተማው ተበታትኗል። በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ንስደ መግለጫ አለ እና ቀርበዋለን በዝርዝር በአማራና በኦሮሚያ በሚካሄዱ ጦርነቶች የቆሰሉ ሰዎችን ለማከም የባለሙያና የመድኃኒት እጥረት መጋጠሙን ቀይ መስቀል ኮሚቴም ገልጿል። ዝርዝር መረጃውን ይዘናል እንደሚከተለውና እናቀርባለን። በቀድሚያም የአማራ ፋኖ ብሔር ኃይል ጎጃም አገውምጥር ክፍለ ጦር ዳንግላ ፋኖ ቢትወደድ መንገሻ ጀንበሬ ብርጌድ ስር የምትገኘው ጊሳ ከተማ ከመከላከያ እጅ ነጻ ወጣለች። መከላከያም ከከተማው ሙሉ በሙሉ ተበታትኗል። የአማራ ፋኖ ብሔር ኃይል ጎጃም ቀጠና አንደኛ ክፍለ ጦር፣ ሁለት ሶስተኛ ክፍለ ጦር፣ አምስተኛ ክፍለ ጦር በጥምረት ዳንግላ ከተማ ላይ ያለውን ኃይሉ ሙሉ ከመቱ በኋላ ጊሳ ላይ ሰፍሮ የነበረውን ጠላት ሙሉ በሙሉ በመበተን ከከተማዋ እግሬ አውጪኝ ብሎ ለቆ እንዲወጣ አድርገውታል። ሰራዊቱ በ በአለቆቹ በኩል ባለበት እንዲቀመጥ ትእዛዝ ቢሰጠውም ከምንም ሊያድነን ወይንም ከፋኖች ሞት ሊያድነን የማይችል ትእዛዝ እንቀበልም በማለት ከከተማው ብትንትናቸው ወጧል። በመቀጠልም ወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና የተሰጠ መግለጫ። የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት ሁለት አመታት ከፍተኛ ተጋድሎ እያደረገ እንደ ሰው በህይወት የመኖር አደጋ የደቀነበትን ኦህዴድ ብልጽግና መሩን አገዛዝ ለመገርሰስ የሞት ሽረት ትግል እያደረገ ይገኛል። በዚህ በጦርነቱ ባወደ ውጊያ በፖለቲካ፣ በሚዲያና በዲፕሎማሲ እንዲንቆጣቆት የማድረግ አመርቂ ስራ ተሰርቷልም እየተሰራም ይገኛል። ባወደ ውጊያ በፖለቲካ፣ በሚዲያና በዲፕሎማሲ የሽንፈት ጽዋ የተከናደቡን የብልጽግና አገዛዝ የአማራ ህዝብን የከዱና ከትግል ሜዳ የራቆ የፋኖ መሳዮዎችን በመሰብሰብ ባይሳካለትም ከላይ በጠቀስናቸው መንገድ ማሸነፍ ያቃተውን የፋኖ ኃይልን ከፋኖን ህዝብ ከመነጠል በመቀጠልም ደምስሶ ማጥፋት በሚል ስትራቴጂ ነድፎ ከዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድቦ የተንቀሳቀሰ መሆኑን ከዚህ በፊት ፊት በተደጋጋሚ ስን ገልጸው የነበረው እውነት ነው። ከሰሞኑም በመቀሌ ሰማታት አዋልስር የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አባል በሚል የተለቀቀውን ምስል እኛ ተመልክተናል። እነዚህ ልጆች በመጀመሪያ አሁን ላይ የዚህ የገለጹት አባል አለመሆናቸውን ትግል ክደው ከወጡ አንድ ዓመት በላይ እንደሆናቸው እየገለጽን አገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውም ፕሮፓጋንዳ ትግል ከርተው ወደ አገዛዙ የገቡትን ልጆች በመሰብሰብ ተከታታይነት ያለው ዘመቻ እያካሄደ መሆኑን መግለጽ እንፈልጋለን። ለህዝባችን ማስተላለፍ የሚፈልገው ነገር አገዛዙ በሁሉም ግንባሮች የሽንፈት ሰዋ እየቀመሰ መሆኑን ትርታችሁ ይሄን የደረሰበትን ሽንፈት በፕሮፖጋንዳ ለመቀልበስ እየተራወጠ መሆኑን በመገንዘብ በቀጣይ መሰል ፕሮፖጋንዳዎችን ሊሰራ እንደሚችል ማስታወስ እንፈልጋለን። ልሆናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል። እኔ የታጋችነት እንጂ የተከሳሽነት ስሜት የተሰማኝ አይደለም ሲሉ የተከበሩ አቶ ክርስቲያን ታደለ ተናገሩ። የተከበሩ አቶ ክርስቲያን ታደለ ጸጋይ ከአሸባሪ ሽብር ወንጀል ተከሳሾች ጋር ሰኔ 10 2017 ዓ.ም ተመረጥ በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት የፍትህ ሂደቱን በተመለከተ ከተናገሩት መካከል የተነሳ ሀሳብ ነው። መንግስትና ፍርድ ቤት የሚለው ነገር በጣም አደጋ ውስጥ እየገባ ነው። ፍርድ ቤት መሆኑ ቀርቶ ቲያትር ቤት እየመሰለ ነው። መከላከያና ፌዴራል ፖሊስ እንዴት ነው ጥበቃ የሚያስፈልገው? ይህ ግልጽ ስድብ ነው። ሀገርና ህዝብንም መናቅ ነው። አቃቢ ህግ ፍርድ ቤት ሆናታሏል። ተው፣ ይህ ነገር ጥሩ አይደለም። የሆነ ጊዜ በታሪክ አጋጣሚ ስማቸው የሚነሳ ነው። ሌላው አቃቢ ህግ ቀሪ ዘጠኝ ምስክሮች አሉኛለ ቢሆንም በደብዳቤው ላይ ማብራሪያ የሰጠው ስለ ሰባቱ ብቻ ነው። ስለ ቀሪ ሁለቱ ምንም ያለው ነገር የለም። ሁለቱም ተጨማሪ ጊዜ ሊጠይቅ ፈልጎ እንደሆነ ግራ ገብቶናል። እኛ የህዝብ እንደራሴዎች ነን። ወንጀል ከሌለብን ልቀቁን፣ ህዝባችን እናገልግልበት። እርግጥ ሆን ተብሎ በሂደቱ እንድንቀጣ እየተደረገ ነው። የፖለቲካ ክስ መሆኑንም እናውቃለን። እኔ የታጋሽነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም። ፍርድ ቤት አቅርቦን ብለን ለምነን አቀረባችሁን። አሁንም ምስክር ካለ ባካችሁ አስመስክሩብን ብለን እየለመናችሁ ነው። ህዝባችን ይከበር፣ ሰማይ መብት ይከበር፣ ተቋማቱ ይከበር ነው ያልነው እንጂኛ አንድም የሰራ ነው ወንጀል የለምኛ ሉ አቶ ክርስቲያን ታደለ ሐሳባቸውን በሰኔ 10 2017 እለት የሽብር ክስ በፍርድ ቤት በቀረቡበት እለት ያቀረቡት ሀሳብ ይህን ይመስል ነበረ። በተመሳሳይም አቶ ዮሐንስ በኋላ ያለው እንዲህ ሲሉ ተሰምተዋል። እንደምን ሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው ኦፊሻል በሆነ መልኩ ሰርቲፋይ አድርጋቸውም እንጂ ሲሉ በተመሳሳይ ሐሳባቸውን ገልጸዋል። ከአባሪ የሽብር ወንጀል ተከሳሶች ጋር በፌደራል ከፍተኛ ፍርድ ቤት የቀረቡት የተከበሩ አቶ ዮሐንስ ቦያሎ ያለው ስለ ምስክር ሂደቱ ከሰጡት አስተያየት መካከል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 ሰዎች አሉ ምንድነው ችግሩ አሁንም ድረስ ስልጠናቸውን አልጨረሱ እንደሆነ ያመለክታል እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው ኦፊሻል በሆነ መልኩ ሰርቲፋይ ያደርጋቸውም እንጂ እኛ የምናውቀው አቃቢ ህግ ከፍተኛ የሆነ ሴራና አሻጥር እየሰራ መሆኑን ነው አሻጥሩ መታወቅ አለበት በአቃቢ ህግ ማስመስከር ሲያቅተው የፍትህ ሂደቱን ማጓተት ነው እንደመፍትሄ የቆጠረው በመሆኑም ተከሳሾች ያልተፈረደብን ፍርድ በሂደቱ ብቻ እንድንቀጣ እያደረገ ነው ለነገሩ ታንክና ዙ 23 ይዞ ጥበቃ ጥንቃቄ እየተደረገለት ነው የሚለው ነው የሚገርመው። ለመሆኑ የፌዴራል ፖሊስና መከላከያ አባላት የሆኑ ምስክሮች ምን አይነት በቃ ነው የሚደረግላቸው? አቃቢ ህግ ፍርድ ቤቱን አሳስቷል የምንለው ለዚህ ነው ሲሉ ሀሳባቸውን ሲገልጹ ተደምጧል። ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ይፋ ባደረገው ሪፖርት በአማራና በኦሮሚያ ክልሎች ባለው ግጭት በርካቶች መቁሰላቸውን አስረድቷል። በጥይትና በሌሎች መሳሪያዎች ከባድ ጉዳት ያጋጠማቸው እነዚህ ዜጎች ለማከም የቀዶ ጥገና ስፔሻሊስቶችና የመድሀኒት አቅርቦቶች እጥረት በመኖሩ ሀብቶች ሕይወቱ አደጋ ላይ መውደቁንም አስረድቷል። ይህንን ችግር ለመቅረፍ በሁለቱ ክልሎች ለሚገኙ የጤና ባለሙያዎች በጦርነት የቆሰሉ ሰዎችን ቀዶ ጥገና ማድረግ የሚቻልበትን ስልጠና መስጠቱን ገልጿል። ኮሚቴውም እንዳለው በአዲስ አበባ አለርት ሆስፒታል የተሰጠው ይህ ስልጠና በሁለት ዙር የተከፈለ ሲሆን በመጀመሪያም ዙር ከኦሮሚያ ክልል አዶላ፣ መንዲና ሻምቡ ሆስፒታሎች የተውጣጡ የቀዶ ጥገና ባለሙያዎች የሰለጠኑ ሲሆን በሁለተኛው ዙር ደግሞ ከደባርቅ፣ ፍኖተ ሰላም ና ወልዲያ ዩኒቨርሲቲ የመጡ ባለሙያዎች ስልጠናውን ተከታትለዋል። ቀይ መስቀል በተጠቀሱ ሆስፒታል ማግኘት ማዕከል አስቸኳይ አስቸኮ ገና ለማድረግ የሚያስችል ቁሳቁሶች እንደባፍ ማድረጉንም አስረድቷል። የለቱ መረጃዎቻችን ስትከታተሉ የቆያችሁት ነበር ነበር። በመጨረሻም ጥብቅ ማስጠንቀቂያ ያደረ ባንኮች ባለሀብቱና የመሬት ባለቤቱን ከርስቱ የመንገል ተግባር የምትፈጽሙ ባንኮች በአስቸኳይ ከድርጊታችሁ ተቆጠቡ። ምንም እንኳ አገዛዙን ከስር መሰረቱ የማስወገድ ትግላችን ግቡን ሲመታ የወገናችን ሁለት ነጥያቄዎች ይመለሳሉ ብለን የምናም ቢሆንም ወገናችን ከርስቱና ካውቱ በተጠና መንገድ የመንቀል ዘላቂነት ድህነት እንዲወርስ አንዳንድ ባንኮች ለአገዛዙ የወንጀል እቅድ አካል ሆነው እያፈናቀሉና እየወረሩ መሆኑ ተደርሶበታል። በተለይም ባንኮች በአማራ በማንነትና በፖለቲካዊ ሰበብ ወገናችን ላይ የበቀል በትር ጀንፎ ሆነው እየሰሩ ነው። በተለይም በጎንደር የእርሻ መሬት፣ የመኖሪያ ቤት፣ የንግድ ድርጅትና የቁም ሰዓትን ጭምር አሳማኝ ባልሆነ ምክንያት በብድር ወይም በልማት ሰበብ ከእርሱና ከቋሙ ሀብቱ እየነቀሉ የእኛ የለም አካል አሳልፈው እየሰጡ ነው። ችግሩ ጎልቶ የሚታይባቸው ሰፋፊ የእርሻ መሬት ባለባቸው መተማ፣ ቋራ፣ አርማጮ ደንቢያና ጠገዴ፣ ጨርማጮ እንዲሁም ፎገርና ድራ የልማት መሬቶች በተናጠል ስልት የአማራ ባለመሬቶችና ና ባለሀብቶችን አዋክቦ የማፈናቀል ተግባር እንዳለ ና በቀጣይም በሰፊው ተግባሩ አድማሱ እንዲያሰፋ ታቅደው የተሰራ ሲሆን አንዳንድ ባንኮች ደግሞ ቀጥተኛ ተሳታፊ መሆናቸው ተስተውሏል። እንዲሁም በከተማ ቋሚ ንብረቶች፣ የከተማ ቤቶች፣ የንግድ ድርጅቶች፣ ተሽከርካሪዎች ና ማሽነሪያዎች፣ አምራች ድርጅቶች፣ ባዶ መሬቶችን ጨምሮ በመውረር የአማራን ህዝብ አስከፊ ድንጣ ዘቅት ውስጥ ለመክተት አገዛዙ ሲሰራ ና የግላ ያገዛዙ የአንዳንድ ባንኮች ድርና ያመጉ ናችሁ ይህን ወንጀል ከማስፈጸም እንድትቆጠቡ የአማራ ፋኖ ቢሮ ኃይል ጎንደር ቀጠና ያስጠነቀቃል። ማስጠንቀቂያውን ተላልፎ በተገኘ አካል ላይ አስፈላጊውን ተገኝነው እርምጃ ለመውሰድ አማራ ፋኖ ቢሮ ኃይል ጎንደር ቀጠና ይገደዳል። ልውናችን በተባበረ ክንዳችን። አማራ ፋኖ ቢሮ ኃይል ጎንደር ቀጠና። የዕለቱ መረጃዎቻችን ስትከታተሉት የቆያችሁት ነበረ ስትከታተሉ ስለነበረ ከልብ እያመሰገነ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያል መልካም ጊዜ ተመኘንላችሁ።